ኦሮሞ የሚባል ራሱ እንዲሰረዝፈ እኔ ፓስፖርት ያሰርዘዋል። ስላት የትውልድ ቦታ ቢሎቦሽ ወለጋ ነው አደለም ው አሰርዘዋል ከፍዬ አሰር አይሱ አን ጎንደሬ የስላሴ እሷ ገዳይዋ እና እሷ ጓደኛሞች ናቸው። የ አስራ አንድ ዓመት ጓደኛሞች፣ አስራ አንድ ዓመት ከዛ በኋላ የአስራ አንድ ዓመት ጓደኛሞች ናቸው። እቺ ወርቅ አሉ፣ የሰማሁትንም ነገር ወርቅ አላት፣ ሶስት ሺህ ዶላር አላት። ከዛ አገሯ ልትገባ የቀራት ቀን ትንሽ ጥቂት ቀን የቀራት ማለት ነው። የሆነ ቪዲዮ አይቻሉ፣ ግን ሶስት ነው አራት ነው እየጠጡ ከሌላ ዜጋ ጋር ምናምን እንትን አላየሁኝም። የ አስራ አንድ ዓመት ብቻ ጓደኛዋ ናት። ከዛ ወርቅና ብር አላቸው ብር አለ 3000 ዶላር ማለት ነው። ያ 3000 ዶላር አለች ወርቅ አላት። ያ 11 ዓመት ወዳጆች ናቸው። ሊጠጡ አብረው ተገናኝተው ነበር ይዛን ቀን ማለት ነው። ከዛ ለብናን ነው የሚሉት ሲያወሩ ሳምጭ ነው ብቻ ለብናን፣ አዎ የአበሽዋ ፍቅረኛ ነው ለብናን ማለት አገር ነው አረብ ያው የልብናናዊ ነው። ከዛ በኋላ

አንቺ እኮ ሰው እኮ ወርቅ ለብሶ ሲሞት ብታይ እኔም ወርቅ ለብሽ ልሙት የምትይ ሰው እኮ ነች። ቀጥ ሸ ከዛ ኧረ፣ አታቋርጠኝ። ከዛ እንዳታውሩታል ከዛ ልጅቱን ሰውየው ትገላታለች ማለት ነው። እቻ አበሻዋ ግድ ላይ ታደረጋት እና አንቃ ይሁን አላውቅ። ብቻ ግድ ላይ በቆንጨራ ቁርጥር ጣርጋት ሻንጣ ውስጥ ታቃላሉ። ሰው ሲሞት እኔ ትናንትና የሰማ ሰው ሲሞት ቁመቱ ይረዝማላሉ። ሻንጣ ውስጥ አልገባ ስትላት ይሄ ቁርጥር ጣርጋ ሻንጣ ውስጥ አስገባታለች። ከዛ ይሄ ነው ነብናናዊው የት ይሄዳል? ታክሲ ይዝና ለባለ ታክሲ ይሰጥና ሁለት አይነት ወሬን ያሉ፣ ባሏም ነው ይላሉ፣ ፍቅረኛዋም ነው ይላሉ፣ ለበሸዋ ሾፌርም ነው ይላሉ። ኑሮ ቆራርጣ በሻንጣ አርገዋታል። በሻንጣ በላስቲክ አርገው ማለት ነው በቆሻሻ ላስቲክ ቁርጥር አርገው ሻንጣ ውስጥ ጭምር ያርጓታል። ከዛ ተሸከመው የት ይወስዷታል? ቆሻሻ ተራ፣ ያም እንትኑ ማለት ነው፣ ታክሲ ቆሻሻ ማለት ነው። ቦታሉ በየቦታው ካሜራ አለ። ከዛ መጨረሻ ላይ ወጣው ማለት ነው። ሰውየው ሲያዝ ነው መጨረሻ ላይ ጠቁሞ፣ ከየት አልካት ማለት ምንድን ነው፣ ምን አግኝተ ነው ሲባለው ምንድነው የልጅ አበሻን ቤት የጠቆሙ ከዚ፣ እነዚህ ሁለቱ አበሾች ወጥተዋል። በቪዲዮ ሪካርድ ተደርጎ ከዚ በቃ እንደተጨነቁ መስለው ማለት ነው። አራት ናቸው ሴቶቹ። አዝ አራት ናቸው። አዎ፣ አራት ናቸው ሴቶቹ። ሁለተኛ እንዲሱ ጀርባቸውን ሰጥተዋል። እነሱ አልገደሏትም። ሁለቱ ግን ተባብረው የገደሏት ያስታውቀ ረሱ። ታገላቸው ይመስለኛል። እግሮ አንዷ ታነቅሳለች። እንዳለቀሰ እያስመሰለኝ ማለት ነው። የትናት በእንትነኛ ነው የሚያወሩት። ሀዲያ ነው የሚባለው ነው አይደለም? አዎ በዛ በደቡብ ቋንቋ ነው የሚያወሩት። ከዛ ጮክ ብሎ እያወሩ በመሀሉም አማርኛ ትንሽ ቀልቀል ያደርጋሉ ማለት ነው። እንዳለቀሰ እንዲህ እንዲህ ትቆነጠነጣለች ምናምን ነገር ገባ ጠፋች። ጓደኛዬ የት ሄዳ ነው ብላ ማለት ነው የምታብደው። ሰዎቹ አልጠረጠሩም ማለት ነው፣ አልጠረጠሩም ሰዎቹ። በቃ ሌላ ዜጋ የገደላት የመሰላቸው ከዛ በካሜራ ይታያል። ሰውየው ከሻንጣው ቆሻሻው ሲጥል ተገኘ ማለት ነው። ከዚያ ቆሻሻ ገዝተ ትገባላችሁ። እኔን ማግኘት ትፈልጉ ገዝተ ትገባላችሁ። ፍርድ ቤት ስትቀርብ ቃሏን ስትሰጥ የዚህ ሀገር መንግስት ሲቀጣት እንሰማለን። ሁለት ነበሩ አንድ ሆናለች። በተለይ አብራን ስታስፈልግ የነበረችው ልጅ በቃ እሷ እንደሌለ በቃ ሆኗል። አበሻ ሆናለች በቃ የኛው ጉድ ናት፣ የኛው ጉድ ናት። ጭካኔ በተሞላው መልኩ

ትላንት ከዲቦራ ጋራ ስለተነጋገርኩ በጎንደር እልህ እኔ ስትወጣሽ ነው። እኔ ለአንቺ ስድስት ወር በሙሉ እንደዚህ ወገቤን ይዤ ከዘመዶቼ በሙሉ ስጣላ አንቺ እኔን ታምኛለሽ፣ እኔ እንዲ ታምኛለሽ ቁጭ ብለሽ ስታምኝ ታድሪያለሽ። እኔ ሰው እራሱ ታዝቦ ሶስተኛ ጊዜ ሼለም ቤት እኔ ስትሰደብ ያልሰጠሹው ልጄ እኔ ስሰደበ ከዛ ዞራ ዞራ አንቺ ጋር መጣችልሽ። አትማሪን ከዛ በእኔ ፖለቲካ ልትጀምሪ ከሆነ እኔ ነኝ የማስወጣሽ። አሁን ከጎንደር ቤት አሁን እኔ ነኝ የማስ አሁን እኔ ይኸውልሽ፣ ጎንደር ለመሆኔ የጎንደሬ ደም እንዳለብኝ አሳይሻለሁ። አንቺ ግን አስወጣሻለሁ ለመሰልሽ እኔ ይኸውልሽ ታግዬ እኔ ታግዬ ማለት ነው እኔ ታግዬ 27 ዓመት የተዘፈዘፈውን አህያውን ኦሮሞ ላይ ሲያራ የነበረውን ኢህአዴግን ግን መንቀሬ ነው ያስወጣት። አንቺ ግን ምንም ያመጣሽው ነገር የለም። በራስሽ ጊዜ ጀመርሽ፣ በራስሽ ጊዜ አቆምሽው። ገባሽ እሶኬ በራስሽ ቋንቋ ተሰምቶሻል። ግን እኮ አንቺ እኮ እኔ እኮ ሙሉ ኦሮሞ እኮ አደለን። ጎንደሬ እኮ ያሳደጉኝ ናቸው ኦሮሞዎች። ስለዚህ እኔ እበልጥሻለሁ። ገብቶሻል። እኔ እበልጥሻለሁ። አሁን አስወጣሻለሁ መጥቼ ዶዶዶዶ እኔ ቅጂ ሙሉ ቅጂ ደርሶኛል። ሙሉ ቅጂ ሌሊት ቁጭ ብላ ጂጂ የለችም ብላ እኔ ስሰደብ ከሆነች የሆነች ሴትዮ ጋር ቁጭ ብላ ስሰደብ ጭራሽ ጊፍት እየሰጠሽ በሙሉ አይቻለሁ። አይስወርም። በጣም አላዝንብሽም። ለነገሩ እኔ ምንም አላዝንብሽም። ድሮም እኔ ከአንቺ ምን አንቺ እንድታገዥልኝ ወይ እንድትይልኝ አይደለም። እኔ ነኝ እና ምን ሊልፈልገ ነው ወንድም ዓለም አሁን መስፈርትም ከቅርታ ጋራ ሁሉ ሰው እዚህ ያለው ወንድሙ እህቶቼ በሙሉ ከዚህ በፊት ሸር ያደረገ ነገሮች ነበሩና ከአንዳንድ ስሜቶች የተነሳ ነው ይቅርታ። አሁንም ነገም የሆነ ነገሮች ይፈጠራሉ፣ ግን በአንዳንድ ነገሮችን ካለመስማማትና ካለመግባባት ነው ደስ የማይል ነገሮችንም ከኔ የማይጠበቅ ነገሮችንም ነበሩና እነኛ ነገሮችን ይቅርታ ነው። አሁን በቅርብ ዘመዶቻችን እና በእህት ወንድሞቻችን ነገሮች ተፈተዋል። ከልጆች እናት ጋራ በጣም መወዳት የሚያከብራት በዚህ ምድር ላይ እንቁ አለች የተባለች የልጆች እናት በጣም መወዳት እና የሚያከብራት ባለቤት ናት። እና ያ ነገር መስፈርቶች ምናምንም ሲያቀረብ ኖር ያለው እውነት ነው ግን ከእንግዲህ በኋላ ካንስል ልታደርግልኝ ይፈልጋለሁ። ከይቅርታ ጋራ ደግሞ ንሸር ያደረጋችሁት በእግዚአብሔር ይዛቸዋለሁ ለልጆችም ለሚቀጥለው ሰውን ጥሩ አራያ አይሆንም። እኔም ቆም ብዬ በአንዳንድ ስሜት ተነስቼ እንደዚህ ማድረግ አልነበረብኝም እና እህት ወንድሞቼ ድሌት እንዲታረጉልኝ በዛ አጋጣሚ ጨቅ ፈልጋለሁ፣ በእግዚአብሔር ስም። ተንኪ ዳድዬ በጣም አንተም እውነቱን ለማወቅ ያደረከው ጥረትን በጣም ከልብ አመሰግናለሁ። ተንኪ እሽቀጥ ሁሉ ሁሉ ሁሉ ስለዚህ፣ ብሎክ አድርገው እኔ ምን የምፈልገው ሴትም ምናምን ምናምን የለም፣ ሁሉ ነገር ብሎክ አድርጉት። ነገሮቹ በሰላም ተፈተዋል ን እንዳያችሁት ቪዲዮውን ማለት ነው። ያላችሁትን ያለውን ሰማችሁ አይደል? ግን የዛን ለታ መቶ ከተጋለጠ በኋላ ማለት ነው፣ ሚስቱ መታ ካጋለጠችው በኋላ በየቤቱ እየዞረ በየቲክቶኩ ቤት እየዞረ እኔ ኢኖሰንት ነኝ እሷ ኦፕሰስ ሆና ነው በእኔ አብሬያት ስላልሆንኩኝ ለሌላም ሰው እንዳልሆን ብሎ ተጸጽቶ፣ ያንን ያረገውን ተጸጽቶ አርፎ ዝም ብሎ የማሰቢያ ጊዜ ለራሱ ሰጥቶ ቁጭ እንደማለት በየቤቱ እየዞረ የሷን ስም ሲያጠፋ ነበር፣ እሷ ኦብሰስ ሆና ነው ብሎ ማለት ነው። እና በዚያ አጋጣሚ ማለት ነው ስታሽቃብጡ የነበራችሁ ሴቶች ማን ነው ስሟ? ኤደን ነው። ኤደን ቤት ገብቼ አንድ ልጅ ነበረች እንደዚህ ባህላችን አይደለም ሲጀመር እንደ ብላ ስታሽቃብጥ ነበረ ነበር ማት ሴቶች ማለት ነው እሷን ብለይም ስታረጉ የነበራችሁ ማለት ነው። ታሪኩን ሳታቁ ማታቁት ነገር አለ እያልኳችሁ ነበር አይደል? ሳታቁ ሳታጣሩ እውነተኛውን ባሏ ይሁን አይሁን ሳታጣሩ ማለት ነው። በእሷ ስትፈርዱ የነበሯችሁ ሰዎች አይሆ ባሎቻችሁ ቺት ባረጓችሁ ማለት ነው። እናንተ ሜሷን ፔን እንድታዩ ማለት ነው። ሌላው ደግሞ ማለት ነው እቺ ሴትዮ ቤተሰቦቿ ሁሉ ነው ያፈሩባት። አላገባዋትም ሲል ማለት ነው ቤተሰቦቿ ሁሉ እንዲያፍሩባት ነው ያደረገው። ባልሰራችሁ ስራ ዝምብላ ልጆቿ እንደወለደች ነው ያረጋት እና እኔ ችግር የለውም። ገባችሁ ይቅርታ የምጠየቁ ችግር የለውም አንዴ ካጠፋችሁ ግን በስህተት ላይ ስህተት፣ በስህተት ላይ ስህተት እየደራረበ ማለት ነው። በየቤቱ እየገባ ንጹህ ነኝ እኔ ምንም ያደረኩት ነገር የለም እያለ ማለት ነው በየቤቱ በየቤቱ እየገባ እችን ሴትዮ እሷ ኦፕሰስ እንደሆነች፣ እሷ መጥፎ እንደሆነች ሲያደረግ ነበር። እና አይሆፕ እኔ ዩኖ ሰው ትዳር ላገናኝ እንጂ ላፋታ አይደለም። ግን አይሮው ነው እንዴት አድርጋ ከዚህ ሰው ጋር እንደምትኖር ማለት ነው። ቢካዝ ይሄ ካዲ አንዲ አይደለም እንደ ጴጥሮስ ሶስት አራት ጊዜ ነው የካዳት። ከጴጥሮስ ሜባሰ ካዲ ነው እውነት ለመናገር እንደዛ አይነት ሰው እኔ ሪስፔክት አላደርግም። ባለጌ ሰው፣ የትልቅ ሰው ቀሌታም ባለጌ። እኔ ደሞ ቤቴ መተሄን አድርገ ማለት ነው ይሄ ባህላችን አይደለም። እንደዚ አይነት ነገር መኖሩ ምናምን ተላለ ማለት ነው። አሰ ውርደታም እ ሚስተን ብቻ አይደለም ያዋረድከው፣ ነው ልጆችንም ነው ያዋረድከው። ልጆችንም፣ ቤተሰቦችንም፣ እሷን የሚያውቋትንም፣ ቤተሰቦቿን፣ ሁሉንም ሰው ነው ያዋረድከው። ባንተ ይቅርታ ራሱ ብትል በት ይቅርታ የሚታለፍ አይደለም። ከአንዴም ሶስት አራቴ በየቦታው እየዞርክ ካዲ ስለሆንክ ማለት ነው። እኔ እንኳን ገብቼ እስቲ አምጣት፣ ከዛ በኋላ ነው ንጽህናህን ማውጣት አለህ ብያለሁ። ሰው ቤት ገብተ እንደዛ ስትቀባጠር ማለት ነው ቪዲዮ ልካውልኝ እና በጣም ባለጌ ሰው ነው ጋይስ፣ እውነት ለመናገር ማለት ነው። የሱ ይቅርታ በአፈንጫችን ይውጣ። ደግሞ ቪዲዮ ዲሊት አርጉልኝ ምናምን፣ አታፍርም እንዴ? ማን ነው ዲሊት የሚያረግልን? ባለጌ ባለጌማ በደንብ ነው። እንዲሁም እድሜ ልክን ይሄን ቪዲዮ እያየ ይጸጽት። ስት ሲንሸራሸር ይኖርልሃል። አንዴ ይወጣ። አሁን ደግሞ ያንተ ቪዲዮ ዲሊት ስናረግ አልታየ። በመጀመሪያ መተተጸጸተ ይቅርታ ብትጠይቅ ኖሮ ሰው ይረሳል ነበረ። ሁለት ሶስት አራት ግን እየደጋገምክ ማለት ነው፣ እራስን ለማንጻት እሷን ቆሻሻ ለማድረግ አርፎ የተቀመጠችዋን ልጆቿን የምታሳድግ ንጹህ የውሃ መልካም ሴት ባለ